አዲስ በኋላ ካንተ በጣም የተሻለ ነው። ይህ በፍጹም ሊሆን አይችልም። እኔም በአንተ ደስተኛ ሳልወድሽ አልቀሩም። በምንም አይነት መልኩ እንዳይጠረጥሩ አታስቢ። በደንብ ገብቶኛል። ሁን ብለሽ እንድትርቀኝ እያደረግሽ ነው አይደል? ምን እያደረግህ ነው? ተጣሉ ብለው ይደዘታሉ ማለት ነው? ሰውየው የበለጠ ሊቀርብሽ ይሞክራል? ሊቀርብ ሞል እርግጠኛ ነኝ። ለማን ብዬ ለቤተሰብሽ ስትይ ቆይ ግን ከምንድን ነው የምትጠብቀኝ? ተስፋ ከመቁረጥ ከማልቀስ ከብዙ ነገር ምን ሰራልሽ? አንቺ አንተን ፍለጋ መጥቼ እዛ ያለክ ነው የምትመስለው። በጣም ነበረ ማፈቅራት። ምን እንሰራለን? እሱም በጊዜው እነግርካለሁ። አሁን ግን እሷን ማጥመር ላይ ብቻ አተኩር አ ። እንደዚህም አይሆንም። ሆኗል፣ አግብቼዋለሁ። እንደ ተጣላችሁና ምን አይነት ክፉ ሰው እንደሆነች እየነገረኝ ነበር። ክፉ ነች አለኝ። ባህሪ ሆኜ ከስር ከስር ስልክ ናቅከኝ። ይህ ፍቅር ሲሆን የክብር ጉዳይ ነው።